የተክላይ ቤተ እምነት ዋና ስራ አስኪያጅ የሸገር ሀገረ ስብከትና የደቡብ ምዕራብ ሸዋ ምዕራባዊ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ፣ በኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ የቦርድ ሰብሳቢ እንዲሁም ክቡር አባታችን መላከ ሰላም ቀሲስ ሰላማየሁ በሸገር ሀገረ ስብከት ዋና ስራ አስኪያጅ እዚህ የተገኛችው የአድባራት አስተዳዳሪዎች፣ ሰባክያነ ወንጌል፣ አይንተ እግዚአብሔር ካህናት፣ አባቶች፣ ሊቃውንተ ቤተ ክርስቲያን እግዚአብሔር የሚወዳችው እግዚአብሔርን የምትወዱ ታላላቅ አባቶች፣ እናቶች፣ ሕፃናት፣ አባቶች በእግዚአብሔር ሰላም እንደሚቆያችው። አሜን እግዚአብሔር አምላካችን በወደደውና በፈቀደው ብዙ አባታችንን ስንመኛቸው በመካከላችን ተገኝተው ሊባርኩን ቃለ ምዕዳናቸውን ቃለ ቡራኪያቸውን ለመቀበል በምኞት ስንጠብቃቸው የነበረውን እግዚአብሔር አምላክ በመካከላችን ስላደረገልን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። አዎ ረኛ ልጆቹን ለማበረታታት እና ለማስተማር ለመባረክ ጨለማ አይገድበውምና ብዙ አባታችን ቀኑን ሙሉ በድካም ላይ ነው የዋሉት። ገጠር ድረስ ደርሰው አገልግሎት ላይ ነው የዋሉት። ነገር ግን እኛን ልጆቻቸውን በማክበር በመካከላችን ተገኝተው ልጆቼን አይቼ ባርኪያቸው አልፋለሁ በማለት በመካከላችን ተገኝተዋልና፣ እግዚአብሔር አምላክ እንግዲህ የምንለው ነገር የለም። ስሙ ለዘላለም የተመሰገነ ይሁንልን። እጅግ እጅግ እድለኞች ነን። እግዚአብሔር ብዙም ይህንን ጉባኤ ለማዘጋጀት ያቀርነበት ዋናው ምክንያት እንደ ቆየ።

መኖራል ሰባክያን፣ ዘማርያን፣ ወጣት ልጆቻችን፣ ሰንበት ተማሪዎች ሁላችሁ ሩም በዚህ ጉባኤ ላይ የተገኛችሁ ቤተሰቦች ጉባኤ ጊዜ በሰላም

ቅዱስ ነው ይላል። ስና ስለዚህ በዚህ መገኘታችሁ እናንተ ብፅዋናችሁ ቅዱሳናችሁ ማለት ነው። ከዚህ የበለጠ መልካም ስራ ስለሌለ እግዚአብሔርን ከማድረግ የበለጠ በጎ ነገር ስለሌለ በዚህ ተገኝታችሁ፣ መባረካችሁ፣ ቃሉ መስማታችሁ፣ እሱን ማገልገላችሁ ትልቅ በረከት አግኝታችኋል። ሁላችንም በረከት ትል ስለዚህ በዚህ ምሽት ቤታችሁ ትታችሁ ባላችሁ ትታችሁ በዚህ በመገኘታችሁ በጣም እግዚአብሔር ይወዳችኋል፣ እኛ ምናከብራችኋለን። ስለዚህ ሁሉ ጊዜ በሱ ቤት መገኘት ቅዱስ ያሰኛል፣ ብፁዕ ያሰኛል። በቤቱ መገኘት ከሌላው የተለየ ህዝብ ያደርጋል እና ሁሉ ጊዜ በዚህ በመገኘት ዚህ መገኘታችን ዋጋ በረከት አለው፣ ጸጋ አለው እና ጸጋው በረከቱ ያብዛላችሁ። እንግዲህ ሁሉ ነገር የሚሆነው መነሻው ወንጌል ነው። ወንጌል ያወቀ ህዝብ ይሰራል። ሁሉ ነገር የሱ ነውና ስለዚህ እግዚአብሔር ስለወደደን ስላፈቀረን ወደዚህ ዓለም መጣ እኛ ለማዳን። እኛም ደግሞ እሱን ስለወደን እዚህ ተገኝተናል። እሱ ከወደን እግዚአብሔርም ይወደናል። እግዚአብሔርን የምንፈልገው ነገር ሁሉ ያደርግልናል። እና ስለዚህ በወንጌል ሁሉ ነገር መሆን አለበት። በወንጌል ከዚህ ከተማ እስከ ገጠሪቷ አብያተ ክርስቲያናት መስጠት አለበት። ሁሉም ኦርቶዶክሳውያን የሆኑ መማር አለባቸው። ወንጌል በቋንቋው ሁሉም በቋንቋው መማር አለበት። በአማርኛም፣ በኦሮምኛም፣ በጉራግኛም፣ በወለልኛም፣ በሌላው በትግረኛውም ቢሆን ሁሉም በየቋንቋው መማር ያስፈልጋልና ይሄ ዛሬ የተጀመረ አይደለም። ቤተክርስቲያን የተመሰረተችው በቋንቋ ላይ በተናገሩ ለጋጉት ባህሉት በሀገሩ ሁሉ ቋንቋ ተናገሩ። አባቶቻችን መማርያ በሀገሩ ሁሉ ቋንቋ ነው ያስተማሉ ዓለምን የለወጡት። አልጫ የሆነውን ዓለም ያጣፈጡት በሰባ አንድ ቋንቋ ነው። ዓለም ሁሉ ቋንቋ ስለተናገሩ ላ ስለገተናቸው ዓለም ሁሉ ይህን አልጫ የሆነውን ዓለም ያጣፈጡት የለወጡት በቋንቋ ነው። ስለዚህ በቋንቋ በያቅጣጫው መንገድ ማስተማር፣ መስበክ ምዕመናን ወገኖቻችን ለምዕመናን ወገኖቻችን በጫካውም በከተማውም ያሉትን ምዕመናን ልጆቻችን መድረስ ይገባናል። ቋንቋን ስንል ለኃጢአት ይመጥሯዋል። ቋንቋ ሁሉ እኩል ነው። አማርኛውም፣ ኦሮምኛውም፣ ጉራግኛውም ሌላውም ቋንቋ እኩል ነው። መግባቢያ ነው። ሌላ ነገር የለውም። በቋንቋ ግን ህዝባችንን አስተምረን ማትረፍ አለብን። ከኛ የራቁትን ማምጣት አለብን እና መለስ አለብን ወደ ቤታችን ለማለት ነውና፣ ስለዚህ ይህንን ጉባኤ ያዘጋጃችሁ በጣም እጅግ እናመሰግናችኋለን። ትልቅ ምዝጋና አለ በእውነቱ። ተሰብስባችሁ በመካከላችሁ በዚህ ቦታ ላይ ጉባኤ ማከናወናችሁ ከዚህ የበለጠ ስራ የለ። ከጉባኤ ከወንጌል የበለጠ አገልግሎት ስለሌለ በዚህ መልኩ ማድረጋችሁ እጅግ ልትመሰገኑ ይገባቸዋል። አመሰግናቸዋለሁ። ስለዚህ ጉባኤው መቀጠል አለበት እንደዚሁ ማለት ነው። አሁን እዚህ ተጀምሯል። ሌላ ቦታ ደግሞ መቀጠል አለበት፣ መቆም የለበትም። ይሄንን አመቱ ሙሉ በየአድባራቱ ጉባኤው መቀጠል አለበት። ሁላችንም መንቀሳቀስ አለብን፣ መስራት አለብን ለማለት ነው። ስለዚህ ዛሬ የዛሬ ብቻ ጀምረን ለመተው ሳይሆን ለመቀጠል ነው ይመስለኛል። ስለዚህ በዚህ በርቱ፣ ቀጥሉ። ይሄ ጉባኤ አስባችሁ ማድረጋችሁ ትልቁ ስራ ይሄ ስለሆነ ዋናው ስራችን ይሄ ስለሆነ ስለዚህ በዚ በርቱ፣ ቀጥሉ ነው ብለው ሁላችን በጋራ ሆነን እንሰራለን። በጋራ እናንተ ጋር ሆነን አለን። ስለዚህ ቀጥሉበት ለማለት ነው ላከገነት ካሳ ሁን እዚህ ደብር ከመጡ ያው እንደሰማሁት ብዙ ስራ እንደሰሩ ብዙ ስራ እየሰሩ ነው ያሉት። ሞንታር ባነበረ ሞንታር በተደስተዋል። በተለያዩ ጊዜ በሳምንታት ደግሞ ወንጌል እንዲሰጥ በማድረግ ብዙ አገልግሎት እየሰሩ ነው ያሉት። እጅግ በጣም ይሄ ነው የሚያስፈልግ። መስራት ያስፈልጋል። ለውጥ ያስፈልጋል። እንግዲህ እዚህ ያለው ችግር ምን እንደሆነ አውቃለሁ፣ ገባኛል። አካባቢው ቦታው ችግር አለ፣ ብዙ ነገሮች ችግር እንዳሉ አውቃለሁ። ግን በተቻለ መጠን አገልግሎት እንዲሰፋ ምዕመናን እንዲማሩ ወንጌል እንዲያውቁ የማድረግ የመንቀሳቀስ ስራ መስራት በጣም አስፈላጊ ነው እና ወንጌል ያዘኑትን ያጽናናል። ተስፋ የቆረጡት እዚህ መጥቶ ተጽናንቶ ተስፋቸው እንዲቀጥል ያደርጋል።

እንግዲህ ባለቤት ካልጮኸ ቤት አይደርስም ይባላል። እና እንቅስቃሴ ማድረግ በየአቅጣጫው የአቅጣጫው እንቅስቃሴ ማድረግ ያስፈልጋል። መታት ያስፈልጋል። ጊዜን መቅደም ያስፈልጋል። እና ካልበረታ ካልተንቀሳቀስ የሚመጣ የለም እና ስለዚህ መና ለል